የፋኖ ኃይሎች የአገሪቱን ጉምቱ ባለስልጣናት ይዛ የነበረችን ሄሊኮፕተር መተን ጥለናል ሲሉ የመንግስት ምላሽ ደግሞ የተፈጠረው ችግር ቀላለው ማለት እያስተባበሉ ይገኛሉ። በዝርዝር እናያለን። የኤርትራና የትግራይ ህዝብ ግንኙነት በራማ በኩል መጀመሩ ተሰምቷል። የትግራይ ህዝብ ከኤርትራ ህዝብ ጋራም በሰላማዊ መንገድ ለመገናኘት ያለምን የተባለው ጽምዶ ወይም ደግሞ ጥምድ በሰላም መጣመድ ፕሮግራም ትላንት በድንበር አካባቢ መካሄዱ ተሰምቷል። በዚህም ላይ ዝርዝር ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና ግብጽ መካከል የነበረውን የጦርነት ጉዞ ስምነት እንዲፈጸም አድርግ ያስቆም ያለው ሲሉ በድጋሚ ተናገሩም። ፕሬዚዳንቱ ንግግር የተናገሩት አሁን ለሁለተኛ ጊዜ ሲሆን፣ ግብጽና ኢትዮጵያን አስማምቶ ጦርነት ማስቀረታቸውን በበጎ እንዲታይላቸውን የጠየቁትም። ነገር ግን በዚህ ጉዳይ ላይ የብልጽግና አቋም ምንድነው የሚለው እናያለን። በተጨማሪም አሜሪካ ኢትዮጵያን ጨምሮ በ36 ሀገሮች ላይ የጉዞ እገዳ ልትል መሆኑ ተሰምቷል። በዝርዝር እናያለን። የአሜሪካ መንግስት ለኢትዮጵያ የሚያደርገው ድጋፍ ኩራት ይሰማኛል ቢልም ኢትዮጵያውያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎች ሊመቻቹላቸው ይገባል ማለት በግልጽ ተናግሯል። አምባሳደር ማሲንጋ ናቸው። አሁን ላይ የኢትዮጵያን በድጋፍ መቀጠል አንፈልግም፣ ኢትዮጵያውያን ሰርቶ የሚበሉበት መሬት ላይ ሁኔታዎች ሊፈጠሩ ይገባል ማለት የተናገሩት በዝርዝር ና ኢራን በመላ እስራኤል በሚገኙ ኢላማዎች ላይ ሚሳይሎችን ማስወንጨፋት ሰምተዋል። በእስራኤል የሚገኘው የቢቢሲ ባልደረባ ደግሞ ጥቃቱ እስካሁን ከደረሱት ትልቁ ነው ብሏል። በሌላ በኩል እስራኤል በኢራን ላይ የምትወስዳቸው እርምጃዎች አሁንም እንደቀጠሉ ናቸው። ተመልካቾቻችን አብራችሁ ስትቆዩ የእነዚህና ሌሎች ዜናዎቻችን ሰማላችሁ። ወደ ዝርዝሩ አልፋለሁ። በአማራ ክልል ጎርጎራ ባለስልጣናት እዛ የነበረች ሄሊኮፍተር መከስከሱ አነጋጋሪ ሆኗል። የፋኖ ኃይሎች የአገሪቱን ጉምቱ ባለስልጣናት እዛ የነበረችው ሄሊኮፍተር መተን ጣልናት ሲሉም፣ የመንግስት ምላሽ ደግሞ የተፈጠረው ችግር ቀላል ነው ማለት እያስተባበሉ ይገኛሉ። በትላንትናው እለት በአማራ ክልል ጎንደር የተከበረውን የጎንደር ዩኒቨርሲቲ ሰባኛ ዓመት የምስረታ በዓል ለመታደም የአብይ አህመድ አማራዎች ተሰባስበው ወደ ጎንደር አቅንተው ነበር። እነዚህ የተሰባሰቡት የብልጽግና መሪዎች ወደ ጎርጎራ ለእራትና ለፌሽታ ምሽቱን በሄሊኮፍተር መሄዳቸውም ተሰምተዋል። የሀገሪቱ ርዕሰ ብሔር ታያዝ ቀስላሴ፣ የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የብልጽግናው የማህበራዊ ጉዳይ ሚኒስትር አማካሪ ዳንኤል ክብረትና የብልጽግና የአማራ ክልል ፕሬዚዳንት አረጋ ከበደን ጨምሮ ሌሎች ነባር የአብይ አማራዎች ወደ ጎርጎራ ማምራታቸው ታውቋል። ታዲያ ወደ ጎርጎራ የሄዱበት የጦር ሄሊኮፕተር ተከሰከሰ፣ የሚለው መረጃ በስፋት የተሰራጨ ሲሆን በቀጠናው የሚንቀሳቀሱ ሁለቱ የፋኖ አደረጃጀቶች ጉዳዩን በትክክል በራሳቸው እንደተፈጽመ አድርገው አቅርበዋል። የአማራ ፋኖ ጎንደር እዚህ የዝብግነትን ያለ የፋኖ አመራር ለሚዲያዎች እንደገለጸው በአካባቢው ሰርገው መግባት ሄሊኮፕተር ባለስልጣናትን ጭናም ከጎርጎራ ጎንደር ስትመጣ ጎርጎራ ላይ አርፒጂ በተሰኘ የጦር መሳሪያ እንደመጡ ገልጿል። በተጨማሪም ባለስልጣናት ሄሊኮፕተር ውስጥ እንዳሉ አውቀናል፣ ሄሊኮፍተሩ እንደጋየ ነው የምናውቀው ዚህም ባለስልጣናት በስምና በዝርዝር ባይታወቁ መገደላቸውን አረጋግጠናል። ከዚህ ሊያወልጡና ሊመጡ አይችሉም። በርካታ ትግል አድርገ እናስበንበትን የፈጸምነው ማለት ሲናገር ተደምጧል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የዝግጅነት ኃላፊ ዮሐንስ ንጉሱ በጉዳዩ ላይም በተመለከተ ማህበራዊ ስር ገጹ ላይ እንዳሰፈረው የሄሊኮፕተሩ መጎዳት አሳውቋል። ዮሐንስ ባሰራጨው ጽሁፍ ታዲያ ከዚህ በኋላ ባለስልጣናቱም ሆነ ሄሊኮፕተሯ ወደ ጎንደር እንደማትመጣ ይታወቅ ያለ ሲሆን በተደጋጋሚ ወደ ጎንደር በመመላለስ ህዝቡን በማስገደድ ጭምር ሰልፍና መሰል ነገሮችን በማድረግ ያስለችው ባለስልጣናት እንደተወገዱ ጭምር በጽሁፍ ላይ ገልጿል። ከዚህ ባለፈም ጉዳዩም በተለያዩ የማህበረሰብ አንቂዎች ዘንድ በሰፊው መነጋገሪያ የሆነ ሲሆን ባለስልጣናቱን የያዘች ሄሊኮፕተር በፋኖ ኃይሎች ተመታ ጎርጎራ ላይ እንደተከሰከሰች በስፋት ሲስተጋባ ተስተውሏል። ለአገዛዙ ቅርበት ያላቸው ሚዲያዎች ጉዳዩን በተመለከተ በሰሩት ዘገባ ግን የሄሊኮፕተር አደጋው ላይ መውደቅ ማምናው የደረሰው አደጋ ቀላል ነው ይላሉ። እነዚህ የአገዛዙ ሚዲያ ልሳኖች የብልጽግና አመራሮች ይዛት የተንቀሳቀሰችው ሄሊኮፍተር ጎርጎራ ላይ የቴክኒክ ችግር አጋጥሟት ነበር፣ ባለስልጣናቱን መጠነኛ ጉዳት ደርሶባቸዋል፣ አንዲት ጋዜጠኛም ከተጎዳቸው መካከል ናት። ነገር ግን በአካባቢ ያሉ የሪፐብሊካን ጦር አባላት ሄሊኮፍተሯ ውስጥ የነበሩ ባለስልጣናትን ከጉዳቱ አድኗቸዋል፣ የደረሰባቸው ጉዳትም ቀላል የሚባል ነው በማለት ዘግቧል። ዛሬ ጠዋት ደግሞ የክልሉ የብልጽግና አገዛዝ የሚጠቀማቸው ሚዲያዎች የጎርጎራ የሄሊኮፍተርና የባለስልጣናት መከስከስ ሐሰት ነው ማለት ለማስተባበል ግልጽ ጽሁፍ ጽፈዋል። የአማራ ክልል ኮሚኒኬሽን ቢሮ ዛሬ ሰኔ የ9 ቀን 2017 ዓ ም በወጣው መግለጫ የሚከተለውን ጽሁፍ አስፍሯል። በትላንትና ሁለት ሰኔ የ8 ቀን 2017 ዓ ም በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር የቴክኒክ ችግር አጋጥሞታል። ችግሩ ምክንያት በሰው ላይ ያጋጠመ ግን የለም በማለት በግል ጽፏል። ታዲያ በጉዳዩ ላይ ገለልተኛ የመረጃ ምንጮች ያሉት ነገር ባይኖርም ኢትዮ ኒውስ ለማጣራት እንደሞከረችው የችግሩ ደረጃ ቢለያይም ይህን ተከትሎ በአዋሳኝና በሌሎች የአማራ ክልል አካባቢዎች ግን መሽቱን ውጊያ ተደርጓል። ሄሊኮፍተሯ ተመታ፣ ባለስልጣናቱን እንደያዘች ጋየች መባሉን ተከትሎ በጎርጎራ አዋሳኝ አካባቢዎችና በጎንደር እንዲሁም በአዘዞ በዘጌ ከፍተኛ ተኩስ ተከፍቶ አምሽቷል። ተኩሱ ማታውን ለረጅም ሰዓታት መቀጠሉን የገለጹት የመረጃ ምንጮች በአካባቢው የመብራት መቋረጥ ጭምር እንደነበረ ሁሉም ተናግረዋል። በጎርጎራ ቁጥጥር የተባለውን የባለስልጣናት እና የሄሊኮፕተሯን መጋየት እንዲሁም ያርሰውን ጥቃት በተመለከተ ግን ባደረግነው ማጣራት ተጨማሪ ባደረግነው ማጣራት ተጨባጭ መረጃና ማስረጃ ግን ማግኘት አልተቻለም። የኤርትራና የትግራይ የትግራይ ህዝብ ግንኙነት በራማ በኩል በትላንትናው እለት መጀመሩ ተሰማ። የትግራይና ኤርትራ ህዝብ ከአመታት በኋላ በጸብና በቁርሾ ውስጥ የቆየውን ህዝብ እንደገና ለማገናኘት ያለመ ፕሮግራም ትላንት ተካሂዷል ተብሏል። ይህ በሰላማዊ መንገድ ለመገናኘት ያለምን የተባለው ጽምዶ ወይም ደግሞ መጣመድ ፕሮግራም በሰላማዊ መልኩ አብሮ መሆንን ያካተተ ፕሮግራም ተካሂዷል ተብሏል። ባለፉት አመታት በከፍተኛ ደረጃ በጥላቻ ውስጥ የቆየው የትግራይ ህዝብና የኤርትራ ህዝብ ግንኙነት በአሁኑ ሰዓት ለማሻሻል ያለመ እንቅስቃሴ እየተስተናገደ ይገኛል። ይህ የትግራይ ክልል መንግስትና የኤርትራ መንግስት በግልጽ ሲሳተፉበት የማይታየው ነገር ግን በሁለቱ ዞቹ ካክል ተሰሚነት ያላቸው የተባሉ ፖለቲከኞችና አክቲቪስቶች የጀመሩት ግንኙነት አሁን ላይ በግልጽ መስመር እያያዘ መጥቷል። ፅምዶ ወይም ደግሞ ጥንድ ወይም ደግሞ መጣመድ የተሰኘ ስያሜን የያዘው ፖለቲካዊ እንቅስቃሴ ህዝቡን በሰላማዊ መንገድ ከማስተሳሰር ያለፈው ወታደራዊና ፖለቲካዊ ግንኙነቶችን ጭምር ያካተተ መሆኑ እየተነገረ ቆይቷል። በተለይም ትላንት በትግራይ ክልል ራማ የሁለቱ አካባቢ አዋሳኝ ነዋሪዎች ወጥተው በመገናኘት አብረው ያሳለፉ ሲሆን በዚህም ነ ነዋሪዎቹ ሲጨፍሩ ሲሳሳሙና ይቅርታ ሲጠያየቁ ታይተዋል። በመገናኘታቸው ሲደሰቱ ከመታየታቸው ባለፈም ታዲያ በርካቶቹ ባለፉ ሶስት ዓመታትና ከዛ በላይ የቀጠለውን ጦርነት ሰለባ የሆኑ ይህ የድንበር አካባቢ ነዋሪዎችን የያዘው ፕሮግራም በትላንትናው ዕለት ዝግጅቱ በውጊያ የሞቱና ታፍነው የተወሰዱ ዜጎች እንዲሁም መርዶ ሰምተው ለቅሶ የተቀመጡበትም ነበሩን የተባለው የፌዴራል መንግስት በአልጀርስ ስምነት ተፈጽሟል ማለት ሲሸፋፍነ የቆየው የኤርትራ ኃይል የኢትዮጵያን መሬት መያዝ እና በአሁኑ ሰዓት በአሁኑ ሰዓት በህዋትና በሻእቢያ በኩል የተሻለ ግንኙነት ለመመስረት መጀመሩ ይህ አነጋጋሪ ሆኗል። የትግራይ ፖለቲካዊና ወታደራዊ አመራሮች ከኤርትራ ጋር ሰላም መፍጠር እንደ መብት ከመውሰዳቸው ባለፈ አብይ ኤርትራን ለመውረድ ስላለበት ብቻ አሁን ኤርትራ መሬት ወራለች እያለ ነው ማለት እስከ መግለጽ ደርሰዋል። የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይም ወጆር ነው። ባለፈው ሳምንት አብይ ከዚህ በፊት ተወረናል ስንለው በአልጀርስ ስምምነት መሰረት ነው የተያዘው ይለን ነበር። አሁን ደግሞ ኮሚቴ አዋቅረን እናጣራለን ሲልም አዳምጠነው ነበር። አሁን ላይ ግን ይህን ሁሉ ሲለን ቆይቶ ኤርትራን ለመውረር ስለፈለገ መሬታችን ተይዟል እያለሉ ማለት የኤርትራን ወራ እንደሚከላከሉና ፖለቲካዊ ግንኙነታቸው ከኤርትራ ጋር እየጠበቀ መምጣቱ ሲያንጸባርቁ ተደምጧል። የትግራይ ኃይሎች ከኤርትራ ጋር ያላቸው ግንኙነት በተመለከተ መብታችን ነው እስከ ማለት ያደረሱ ሲሆን ወታደራዊ ግንኙነትና ፖለቲካዊ ግንኙነቶችን በመመስረት ሰፊ እንቅስቃሴ ውስጥ እንደገቡም ይነገራል። የፌዴራል መንግስቱ የኤርትራ መንግስት እርስ በርስ በሚጎነጃጀሉበት በዚህ ጊዜ የትግራይ ኃይሎች ከኤርትራ ኃይሎች ጋር የነበራቸው የቃላት ጦርነት ከሰላሳ ዓመታት በኋላ ቆሞ ታይቷል። ራሳቸው ፕሬዚዳንት ሳያስ አፈወርቂ በዓመት አንድ ጊዜ የህወሓትን ኃይሎች የተመለከተ ንግግር ሲያደርጉና ሲሆን እጁ የሚደመጡበት አንደበታቸው ተዘግቶ የህወሓትን ጉዳይ ዝም ብለው ማለፍ የፌዴራል መንግስቱና የብልጽግናውን ጉዳይ በግልጽ በአደባባይ በ35ኛ ዓመት የኤርትራ ምስረታ በዓል ላይ ሲናገሩ ተደምጠዋል። የብልጽግና አመራሮችና ወታደራዊ አዛዦች ኤርትራን ማስፈራራታቸውን የቀጠሉ ሲሆን የኤርትራ ባለስልጣናትን ፕሬዝዳንቱን ጨምሮ በግልጽ ከአብይ አስተዳደር ጋር ጸ ውስጥ መግባታቸው ይፋ ሆኗል ከሰሞኑ እንኳን ፊልድ ማርሻል ብርሃኑ ጁላ ከኤርትራ ጋር በሰላም የባህር በሩ ለመጠቀም ያደረግነው ጥረት አልተሳካም እነሱ የበላይ ሆነው ሊገዙ እንደሚፈልጉት በማለት በፓርላማ ከተናገሩ በኋላ የኤርትራ ፖለቲከኞች ምላሽ መስጠታቸው ሰምቷል የኤርትራ መንግስት ቃል አቀባይ የማነ ገብረመስቀል የኤርትራ ገዢ የብልጽግና ፓርቲ ባለስልጣናትና ሰዳቢዎቻቸው በአሁኑ ወቅት እያንጸባርቋቸው ያሉት መከራከሪያዎች ከመሰረታዊ አመክንዮና ቀላል ከሆኑ የዓለም አቀፍ ህግ ድንጋጌዎችና ከዲፕሎማሲያዊ መርሆዎች ያፈነገጡ ናቸው ማለት ባለፈው ቅዳሜ በማህበራዊ ትስስር ገጻቸው ላይ ባሰፈሩት አስተያየት ተችተዋል። አቶ የማነ በዚህ አስተያየታቸው የብልጽግና ፓርቲ ባለስልጣናት ሳዳቢዎቻቸው ኤርትራና ኢትዮጵያን እንደገና በጀመሩት ቅርርብ ግራ መጋባት ይታይባቸዋል በማለትም ኮንነዋል። ጨምረውም የማነ ገብረ መስቀል ይህ ግራ መጋባት የተፈጠረው የብልጽግና ባለስልጣናትና አሳዳቢዎቻቸው ኤርትራ በባህር ግዛቷ ላይ ያላትን የማይገለሰስ ሉዓላዊ መብት በከፊል ለጫራታ ለማቅረብ ዝግጁ እንዳልሆነች ከተረዱ በኋላ ነው ማለት አስተያየታቸውን ቋጭተዋል። ባለፉት ጊዜያት በህወሓት መካከል የተፈጠረውን የስልጣን ክፍል ምክንያት ማድረጉ ወደ ፌዴራል መንግስት የተጠጉት አቶ ጌታቸው ረዳ ና የእሳቸው የቅርብ ተዋናይ ሆነው የፕሪቶሪያውን ስምነት የፈረሙት ጌዲዮን ጢሞቴዎስም በዚህ ጉዳይ ላይ የኤርትራ ኃይሎች ና የትግራይ ኃይሎች የሚያደርጉት ግንኙነትን እንዲያቆሙ ማለት ማለት ለዲፕሎማቶች ሲናገሩ ተደምጠው ነበር። ይህ ጉዳይ ከወራት ወራት እየሰፋ ያመጣ ሲሆን በትላንትናው ዕለት ግን በራማ አካባቢ የትግራይ ና የኤርትራ ህዝቦች ግንኙነት የሚል ግንኙነት ተፈጥሮ በአደባባይ መድረክ ተመስርቶ ታይተዋል። በትላንትናው ዕለት በራማ የኢትዮጵያ የተፈጠረውን የትግራይና ና ከኤርትራ ጋር ግንኙነት በተመለከተ ግን ከየትኛውም የትግራይ የኤርትራም ሆነ የኢትዮጵያ መንግስት ባለስልጣናት እኩል የተባለ ነገር የለም። የአሜሪካ ፕሬዝዳንት በኢትዮጵያና ግብጽ መካከል የነበረው የጦርነት ጉዞ ስምምነት እንዲፈጸም አድርጌ አስቁም ያለው አሉ። ፕሬዚዳንቱ ይህን ንግግር የተናገሩት አሁንም ለሁለተኛ ጊዜ ሲሆን ብልጽግና ኢትዮጵያን አስማምቶ ጦርነት ማስቀረታቸውን በበጎ እንደሚታይላቸው ጠይቀዋል። አሁን ላይ ታዲያ አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳዎችን ልጥል እንደሆነም ተሰምቷል። የብልጽግናው መሪ አብይ አህመድና ባለስልጣናቱ በጉዳይ ላይ ምንም ሳይሉ አመታት የተቆጠሩበት የትራምፕ የግብፅና ኢትዮጵያ ጦርነት ጉዳይ አሁንም ድጋሚ ተነስቷል። ትራምፕ አስቀረቡት የሚሉት የኢትዮጵያና የብልጽግና ጦርነት ጉዳይ ለሀገሪቱ ዜጎች የተደበቀ ነገር ግን አሜሪካኖች በፈጠሩት ጫና ጦርነትና ስምምነት የተወሰነ መሆኑ አሁንም እያነጋገረ ይገኛል። ጦርነቱን የማስቀረት ስምምነቱ መቼ ተፈጸመ? በምን አግባብስ? ምን ሰጠን? ምንስ ተቀበልን? የሚለው በኢትዮጵያን የተደበቀ ሀቅ ቢሆንም አብይና አገዛዛቸው ለትራምፕ ግልጽ ንግግር ምላሽ ባለማድረጋቸው ወይም ማስተባበያ ባለማቅረባቸው ጉዳዩን እውነት አድርጎት ቀጥሏል። በትናንትናው ትህትም የአሜሪካው ፕሬዚዳንት መልእክታቸው በመጀመሪያ የስልጣን ዘመናቸው ዓለም አቀፍ ውጥረቶች ማብረዳቸውን ገልጸው ከዚህ መካከል አንዱ የኢትዮጵያና የግብጽ ጦርነት ነው ይላሉ። በሶሻል ትሩዝ ላይ በጻፉት በዚህ መልእክታቸው መጀመሪያው የስልጣን ዘመን ሰርቢያና ኮሶቮን ለበርካታ አስርተ ዓመታት የዘለቀው ውጥረት ውስጥ ነበሩ። ጦርነት ውስጥ ለመግባት ተቃርበው ነበር፣ ነገር ግን ያስቆሚያቸዋለሁ ብለዋል ትራምፕ። ትራምፕ ሲቀጥሉም ኢትዮጵያና ግብጽ አባይ ወንዝ ግድብ የተነሳው ዝግብ ውስጥ ነበሩ። ቢያንስ አሁን እሱም ግን ሰላም ናቸው። ይህ የሆነው ደግሞ እኔ ጣልቃ መግባቴ ነው ካሉ በኋላ ይህ ሰላም በዚሁ ይቀጥላል የሚል ተስፋ እንዳላቸውም ሲናገሩ ተደምጠዋል። ትራምፕ ታዲያ እነዚህ ምሳሌዎች የጠቀሱት በእስራኤልና በኢራን መካከል በቅርቡ ሰላም እንደሚመጣ ለመግለጽ ነው። አሜሪካ ታዲያ በዚህ ጉዳይ ላይ ተደጋጋሚ በፕሬዝዳንቷ በኩል የምትለውን ጉዳይ በተመለከተ የአብይ አመድ አስተዳር ያለው ነገር የለም። ለመሆኑ ኢትዮጵያና ግብጽ ወደ ጦርነት ሊያምሩ የነበሩት በህዳሴ ግድቡ አብይ አመድ ስልጣን ከያዙ በኋላ ነው ወይስ በፊት የሚለውን እንኳን ለማስተባበል ያልሞከሩት አብይ አመድና ጓዶቻቸው። የትራምፕ ንግግር ግን ከደቡብ አፍሪካ እስከ አሜሪካ እንዲሁም በተለያዩ ሀገራት ሁሉ ጭምር ሆኖ ይናገሩታል። ከዚህ በፊት ደቡብ አፍሪካ ላይ ትራምፕ ግብጽ ከፈለገች የኢትዮጵያን ግድብ ታፈርሰዋለች፣ በቦንቦች ትመቷለች፣ እርግጠኛ ነኝ ማለት ሲናገሩ ተደምጠው ነበር። ከዛ በኋላ አብይ አህመድ ልኮችን በመላክ ድርድር ሲያደርግ የነበረ ሲሆን ይህ ድርድር ግን በምን እንደተቋጨ ለህዝቡ በግልጽ አልተነገረም። ታዲያ የአሜሪካው ፕሬዚዳንት ይህን ጉዳይ አሁንም ላይ እንደ ስኬታቸው ሲያነሱት በኢትዮጵያ በኩል ግን እስካሁን ግልጽ ጉዳይ የለም። ይህ በእንዴ እንዳለ አሜሪካ ኢትዮጵያን ጨምሮ በ36 ሀገሮች ዜጎች ላይ የጉዞ እግድ አልጥል ነው ተብሏ የትራምፕ አስተዳር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለ ያለው ሮይተርስ እና ዋሽንግተን ፖስት የተመለከቱት የሀገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመልክቶናል ብለዋል። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተፈርሞበታል የተባለውና ለዲፕሎማቶች የተዘጋጀውን ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡ 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳ ለመውጣት ማከናወን የሚጠበቅባቸው ማስተካከያዎችም ተካቶበታል ተብሏል። ሰነዱም ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ በሙሉ ከፊል እገዳ የሚጣልባቸው አገራት በመለየት ያሉባቸውን ችግሮች ማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት አገራቱ የሚጠበቅባቸው መመዘኛዎችና ማስተካከያዎች እንዲያደርጉ የሁለት ወራት ጊዜ እንደሚሰጣቸውም ጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መዘኛዎች መመዘኛዎችና ግዴታዎች በ60 ቀናት የማያሟሉ ከሆነ በ60 ቀናት የማያሟሉ ከሆነ ሙሉ በሙሉ ወይም ከፊል የጉዞ እገዳ የሚጣልባቸው ሀሳቢ የሆኑ 36 ሀገራት ለይቷል ማለቱን ሮይተርስ የዘገበው የኢራንና የእስራኤል ጦርነት የተባለለት ጉዳይ አሁንም ቀጥሏል። ነገር ግን ሙሉ ለሙሉ ጦርነት ነው በባይባልም በአለም አቀፍ ደረጃ ግን የሁለቱ ሀገራት መጠቃቃት ነው እየተባለ ተገልጿል። ታዲያ ኢራን በእስራኤል ላይ ያደረሰችው ጥቃት በአሁኑ ሰዓት በዓለም አደባባይ በምስሎ ጭምር እየተገለጸ ነው። ቢቢሲ ኢራን ትላንት ምሽት በቴላቪቭ የሚሳይል ጥቃት የፈጸመች ሲሆን የአደጋ ጊዜ ሰራተኞች ከፍርስራሽ ውስጥ ሰዎችን ለማውጣት ጥረት ሲያደርጉ ታይተዋል ይላ። በትላንትናው የኢራን ጥቃት አራት ሰዎች የተገደሉ ሲሆን ይህም ከአርብ ጀምሮ በሚሳኤል ጥቃት የሞቱ ሰዎችን ቁጥር ወደ 19 መረሱ የእስራኤል ብሔራዊ የድንገተኛ ጊዜ አገልግሎት አስታውቋል ብሏል። በሌላ በኩል ከአረብ ልጅ ጀምሮ ኢራን በእስራኤል ላይ የፈጸመችው ጥቃት የሟቾች ቁጥር 19 መሆኑ የተነገረው ትላንት ሌሊት ኢራን በእስራኤል ላይ የፈጸመችው ጥቃት አራት ሰዎች ሞታቸውን የእስራኤል ብሔራዊ አደጋ ባለስልጣን ጠቅሶ የዘገበው ቢቢሲ ሲሆን፣ አሁን ላይ ሁለቱ ሀገራት ግን በግልጽ እየተጎዳዱ ይገኛሉ ብሏል። በተለይም ዛሬ ሰኞ ማለዳ የእስራኤልና የኢራን ግጭት በአብዛኛው አገርሽቶ ታይቷል። ኢራን በመላው እስራኤል በሚገኙ ኢላማዎች ላይ ሚሳይሎችን አስወንጭፋለች። በእስራኤል የሚገኘው ዩቢሲ ባልደረባም ጥቃቱ እስካሁን ከደረሱ ትልቁ ነው የሚመስለው ማለት ገልጿን ይላ በማዕከላዊ እስራኤል የደረሰን የኢራን ጥቃት ተከትሎ ቢያንስ ሶስት ሰዎች ሲገደሉ በርካቶች ቆስለዋል። ወደ ውስጥ አለም ተወስደዋል። የእስራኤል ትልልቅ ከተሞች ያናወጡ ፍንዳታዎችን በቴል አቪቭና የሃይፋ የወደብ ከተማን ሰላሳ ሰዎችን አቁስለዋል። የኢራን ጥቃት የደረሰው እስራኤል በኢራን ምድር ለምድር የሚዘገዘጉ ሚሳይሎችን በመጠቀም ጥቃት ስንዝራ የኢራን ጦር ኃይሎችን የስላ ኃላፊዎች ከገደለች በኋላ ነው። በርካታ የኢራን የጦር አመራሮችና ጀነራሎች እንዲሁም ደግሞ የሚሳኤል ደህንነትና አጠቃላይ ሳይንቲስቶች ተገድለዋል። ጦርነቱ ከተጀመረበት አርብ ጀምሮ ቢያንስ 224 ኢራናውያን እስራኤል ባደረገችው ጥቃት የተገደሉ ሲሆን ዘጠና መቶ የሚሆኑ ሟቾች ሰላማዊ ዜጎች ናቸው ብለዋል የኢራን ጤና ሚኒስቴር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን ስምምነት ላይ ሊደርሱ ይችላሉ የሚል እምነት እንዳላቸው፣ ነገር ግን አንዳንድ ጊዜ ሀገራት መፋለም አለባቸው ሲሉ ተደምጠዋል። የአሜሪካ መገናኛ ብዙኃን ትራምፕ እስራኤል የኢራን ጠቅላይ መሪ አያቶላህ አሊ ሐሚኒን ለመግደል ያቀደችው እቅድ አልተቀበሉም ሲሉም ዘግበዋል። ጥቃቱ የተፈጸመው የቡድን ሰባት ሀገራት መሪዎች በካናዳ በሚሰባሰቡበት ወቅት ሲሆን ሁሉም አይናቸው በእስራኤልና በኢራን ላይ እንደሚሆን የቢቢሲ የሰሜን አሜሪካ ዘጋቢ ገልጿል ይላል ቢቢሲ። እስራኤል ግን በአብዛኛው የኢራን አካባቢዎች የምትወስዳቸው እርምጃዎች ታርጌታቸውን የመቱና የምትፈልጋቸውን ባለስልጣናትና ቦታዎችን ያወደሙ ናቸው ተብሏል። እስራኤል በኢራን ውስጥ የሚገኙ ኢላማዎችን መምታቷን የቀጠለች ሲሆን የእስራኤል መከላከያ ኃይል እንዳለው በትላንትና ሁለት ብቻ 250 ኢላማዎች ተመተዋል። የኢራን መገናኛ ብዙኃን እንደዘገቡ እስከ ቅዳሜ እኩለ ቀን ድረስ 128 ሰዎች ተገድለዋል ሲባል 900 የሚደርሱት ደግሞ ተጎድተዋል። በዛሬው ዕለትና ሌሊቱን የእስራኤል በኢራን የአየር ክልል ላይ የበላይነቷን ያሳየች ሲሆን በርካታ ቦታዎችን ኢላማዎች ናቸው ማለት ደብድባለች። እስራኤል በአሁኑ ሰዓት በውጊያ ላይ ውጤታማ የሆነች ሲሆን ኢራን ግን አልሞት ባይ ተጋዳይ የሆና ታይታለች። ኢራን የምትፈ የሚፈጽማቸው ጥቃቶች ብዙዎቹ ኢላማዎቻቸውን የሚስቱና በአብዛኛውም ደግሞ መሰረታዊ የተባሉ የእስራኤልን ቦታዎች የማያጠቁ ናቸው የተባሉ ሲሆን በአሁኑ ሰዓት ግን እስራኤል የምትፈልገውን ጭምር እያደረገች ነው። በርካታ ኢላማዎቿ የምትፈልጋቸውን ቦታዎች፣ ሰዎችንና አመራሮችን ያስወገደችበት ነው ተብሎላታል። የአሜሪካ መንግስት ለኢትዮጵያ በሚያደርገው ድጋፍ ኩራት ቢሰማውም ኢትዮጵያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎች ሊመቻችላቸው ይገባል ብሏል። ይህን ያለችው አሜሪካ በኢትዮጵያ አምባሳደሯ በኩል ነው። በኤምባሲው በሰጡት መግለጫ ከሰሞኑ ተናገሩት ከተባለው እና ሪፖርተር እንደዘገበው ከሆነ ከፍተኛ ሰብዓዊ እርዳታ የምታቀርበው አሜሪካ እንደ መወከሌ መጠን እርዳታ በአሜሪካውያንም ሆነ በኢትዮጵያን እይታ ዘላቂ መፍትሄ አይደለም ብሏል። አምባሳደሩም አምባሳደር ኤርቪን ማሲንጋም የትግራይ ክልልን ጨምሮ በሌሎች አካባቢዎች ያሉ ተፈናቃዮች ወደ ቀያቸው መመለስ አለባቸው ያሉ ሲሆን ነገር ግን መሬታቸው ላይ አስቻይ ሁኔታዎች ተፈጥረውና ከአሜሪካና ከሌሎች ድጋፍ አቅራቢ አገሮች ነጻ መሆን አለባቸው ብለዋል። የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤድ ለእርዳታና ለልማት ስራዎች ከተለያዩ ሀገሮች ሲያቀርብ የነበረውን ድጋፍና የሰው ኃይል በፕሬዝዳንት ትራምፕ ታግዶ የአሜሪካ ውጭ ጉዳይ መስሪያ ቤት ስር እንዲሆን ከተደረገ ወራት ተቆጥረዋል። ታዲያ ዩኤስአይዲ ጉዳዩን በመጪው ሐምሌ ወር ውሳኔ የሚያገኝ እንደሆነ የተገለጸ ሲሆን አምባሳደሩ በሰጡት አስተያየትም ለአውሮፓውያን አቆጣጠር ሐምሌ 1 መንግስት ድጋፉን ያቁማል የሚል እቅድ አለመኖሩን ጠቅሷል። በመጪዎቹ አውሮፓውያን አዲስ ዓመት በተለይም በአዲሱ በጀት ዓመት በአሜሪካ ሕገ መንግስት መሰረት ኮንግረስ ድጋፉን እንዴት ለማከናወን እንደሚችል በሚስማማበት መንገድ ይወሰናል ተብሏል። ድጋፉ ሙሉ በሙሉ ይሰረዛል ብዬ አላስብም፣ ነገር ግን ወደፊት ለመራመድ የተለያዩ አማራጮች የመመልከቻ ጊዜው አሁን ነው ሲሉም አምባሳደሩ ተናግረዋል። አምባሳደሩ 89 በመቶ የሚሆነው ቀደም ሲል ተደልድሎ የነበረውና ለሰብአዊ እርዳታ አቅርቦት የሚውለው ድጋፍ አሁንም መቀጠሉን ጠቆሙ። በግብርናውና በጤናው ዘርፍ የተወሰነ በጀት እንደሚ እንደሚኖር ተናግረዋል። ይላል ሪፖርተር ተናግረዋል ይላል ሪፖርተር በዘገባው ከዚህ ቀደም ለልማትና ለሰብአዊ አገልግሎት ይል ከነበረው አጠቃላይ ገንዘብ 77 መቶ የሚሆኑ አሁንም አለ ነገር ግን ይህን ድጋፍ እንዴት ማስተዳደርና በምን ያህል የሰው ኃይል ማስቀጠል እንደሚቻል ግምገማና የለውጥ ስራ እየተሰራ ነው ብለዋል። ታዲያ በኢትዮጵያ ያሉ ግጭቶችን ማስቆምና በአማራና በኦሮሚያ ክልል አካባቢዎች ያሉ ግጭቶች እስካልቆሙ ድረስ ኢትዮጵያን የሚፈልጉት ሰላምና መረጋጋት ማምጣት ከባድ ነው ሲሉ ተደምጠዋል። በዚህ ሁኔታ ላይ ታዲያ እርዳታ ብቻ ማቅረብ የሚቆም ሳይሆን ግጭቶች እንዲቆሙ ማድረግ የአሜሪካም ከፍተኛ ፍላጎት ነው ማለት መናገራቸው ተዘግቧል። የተወዳችሁና የተከበራችሁ የትዩኒስ ቤተሰቦች ሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።